ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋና ዋናዎቹን እናስቀድም። በኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት ኢትዮጵያውያን መገደላቸው ተሰምቷል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል ላለፉት አስር ቀናት ወደ ትግራይ የሚጫን ነዳጅ እንዲቆም ተደርጓል ተብሏል። በዝርዝር እንመለስበታለን። በተጨማሪም የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው ማሳሰቢያ መሰጠቱን ኢትዮጵያ ከመንግስታዊ አበዳሪዎች ጋር የእዳ ሽግሽግ ለማድረግ መስማማቷንና ሚድሮክ 3 ነጥብ 6 ሚሊዮን ዶላር የሚያወጣ አዲስ አውሮፕላን መረከቡን ከማራኪ የምናደርሳችሁ ወቅታዊ መረጃዎቻችን ናቸው። ክቡራትና ክቡራን ተመልካቾቻችን መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። ሚድሮክ 3 ነጥብ 6 ሚሊዮን ዶላር የሚያወጣ አዲስ አውሮፕላን መረከቡን አስታወቀ። ሚድሮክ ኢንቨስትመንት ግሩፕ 3 ነጥብ 6 ሚሊዮን ዶላር የሚገመት አዲስ ዘመናዊ አውሮፕላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት መረከቡን አስታውቋል። ሴስና ካራቫን ኤክስ የተሰኘችው ይቺ አውሮፕላን 14 መንገደኞችን የመያዝ አቅም ያላት ሲሆን ባልተደራጁ የአውሮፕላን ማረፊያዎች ጭምር ማረፍ እንደምትችልም ተገልጿል። የሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ትራንስኔሽን ኤርዌይስ ስራ አስኪያጅ የሆኑት አቶ አሚር አብዱልዋሃብ እንደገለጹት አውሮፕላኗ በማዕድንና በእርሻ ዘርፍ የሚደረጉ ስራዎችን ለማሳለጥ እንዲሁም ለጎብኚዎችና ለአገልግሎት ፈላጊዎች የቻርተር አገልግሎት ለመስጠት ትውላለች ብለዋል። የአውሮፕላን ሚድሮክ ኢንቨስትመንት በዩናይትድ ስቴትስ አሜሪካ ከሚገኘው ቴክስትሮን አቪሽን ኩባንያ የገዛው ሲሆን ትራንስኔሽን ኤርዌይስ በሀገር ውስጥና በአፍሪካ አህጉር የአየር ትራንስፖርት አገልግሎት ለመስጠት እንደሚውልም ተጠቁሟል። አዲሱ አውሮፕላን በተለይም መሰረተ ልማት ባልተሟለላቸው አካባቢዎች ጭምር አገልግሎት መስጠት የሚችል በመሆኑ ለሀገሪቱ የቱሪዝም ዘርፍ እድገት አስተዋጽኦ ያደርጋልም ተብሎ ይጠበቃል። ህብረተሰቡ የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን እንዳይጠቀማቸው ማሳሰቢያ ተሰጠ። የሀገሪቱ አስገዳጅ ብሔራዊና የገላይ ጽሁፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስቧል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይት እና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች ማግኘቱንም አስታውቋል። እነዚህም መስፈርቶች ያላሟሉ መሆናቸው መለየት የተቻለ በመሆኑ ምርቶቹን ህብረተሰቡ እንዳይጠቀማቸውም አሳስቧል። በገበያ ቅኝቱ ወቅት የተገኙ ምርቶች ዝርዝር የተለያዩ ለውዝ ቅቤ ምርቶች ማለትም ማዛ የለውዝ ቅቤ ቅቤ አያልነ፣ የለውዝ ቅቤ አደ፣ የለውዝ ቅቤ አፊያ፣ የለውዝ ቅቤ እስከ፣ የለውዝ ቅቤ እና ያሚ የለውዝ ቅቤ እንዲሁም ደግሞ የተለያዩ የምግብ ዘይት ምርቶች፣ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹ የምግብ ዘይት፣ ዛራ የምግብ ዘይት፣ ሙያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይት መሆናቸውን ባለሥልጣን መስሪያ ቤቱ አስታውቋል። በተጨማሪም አስር የተለያዩ ያሳዩ ምንም አይነት ገላይ ጽሑፍ የሌላቸው የከረሜላ ምርቶችን በገበያ ቅኝት ቁጥጥሩ ወቅት ማግኘቱን ባለሥልጣኑ አስታውቋል። የገንዘብ ሚኒስቴር ባለፈው ሳምንት በወጣው መግለጫ ኢትዮጵያ ከመንግስታዊ አበዳሪዎቿ ጋር በመርህ ደረጃ የዕዳ ሽግሽግ ለማድረግ መስማማቷን አስታውቋል። በዚህ ጉዳይ አስተያየት የሰጡት የፋይናንስ ባለሙያው ዶክተር አብዱል መና መሐመድ ስምምነቱ የግድ የዕዳ ስረዛ ላያካትት ይችላል፣ ነገር ግን የዕዳ መክፈያ ጊዜ መራዘን በራሱ ትልቅ ድል ነውም ይላሉ። በኢትዮጵያ የኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔና አስተያየት በመስጠት የሚታወቁት ዶክተር አብዱል መናን ለውጭ ዕዳ መክፈያ ሊ ይውል የነበረው የውጭ ምንዛሬ ለሀገር ውስጥ ክምችት ማሳደጊያና ለሀገራዊ ልማት ሊጠቅም እንደሚችልም ተናግረዋል። ድርድሩ አራት ዓመታትን የፈጀ ነው። ሀገሪቱ ግጭት ውስጥም ስለነበረች የፖለቲካዊ ምክንያት ሆኖ ለድርድሩ መዘግየት አስተዋጽኦ ሳያደርግ አልቀረም ብለዋል። አበዳሪዎች ሀገራት የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ተቋም ጋር ተስማምታለች። ከዛም ቻይናና ፈረንሳይ የሚመሩት የአበዳሪዎች ቡድን ጋር ሲደረግ የነበረው የእዳ ሽግግርም ድርድር ቀጥሏል። የኢትዮጵያ መንግስት ከአበዳሪዎ ከሌሎቹ ሀገራት ጋር በመርህ ደረጃ ስምምነት ላይ መድረሱም ተገልጿል። የእዳ መክፈያ ጊዜ በማራዘም ትንሽ ፋታ ያገኛል ሲሉም ተናግረዋል። ይህንን ስምምነት የብድር ስረዛን ላያካትት ይችላል፣ ግን ደግሞ የእዳ አከፋፈል ስርዓት ለውጥ በራሱ ትልቅ ነገር ነው። ሀገሪቱ እዳዋን የምትከፍልበት ጊዜ ያራዝምላታል ማለት ነው ሲሉም አክለው ገልጸዋል። የኢትዮጵያ መንግስት የውጭ እዳውን ለመክፈል የሶስትና አራት አመታት ፋታ ያገኛል ሲሉም አክለው ገልጸዋል። የገንዘብ ሚኒስቴር በመግለጫው የእዳ ሽግሽግ ድርድሩ በቡድኑ 20 ሀገራት ማዕቀፍ መሰረት 84 ቢሊዮን ዶላር የሚሸፍን እንደሆነም በመግለጫው አስታውቋል። ከዓለም አቀፉ የገንዘብ ተቋም ጋር በተደረገው ስምምነት መሰረትም ኢትዮጵያ የ35 ቢሊዮን ዶላር እዳ እንዲሸጋሸግላት በመደራደር ላይ መሆኗንም አመላክቷል። አሁን በመሪ ደረጃ በተደረሰው ስምምነት መሰረት ኢትዮጵያ እንደ አውሮፓውያን አቆጣጠር ከ2023 እስከ 2028 ድረስ የሚቆይ የ25 ቢሊዮን ዶላር የእዳ መክፈያ ጊዜ እፎይታ ማግኘቷን ተገልጿል። ዶክተር አብዱል መና ስለዚህ ጉዳይ ሲያስረዱ ኢትዮጵያ በርከት ያለ የውጭ እዳ አለባት፣ ከተለያዩ ሀገራት ሌሎች ብድሮችን ቢኖሩም የመክፈያ ጊዜያቸው ረጅም በመሆኑ አንገብጋቢ አይደለም ብለዋል። በጣም አንገብጋቢ የነበረው ከአጠቃላይ እዳዋ ስምንት ነጥብ አራት ቢሊዮን ዶላሩ ነበር። ለምን ቢባል የመክፈያው ጊዜ በመቃረቡ ነው አንገብጋቢ የሆነው ሲሉም ተናግረዋል። በዚህኛው የእዳ መጠን ላይ የእዳ ሽግሽግ እንዲደረግ አራት ዓመታትን የፈጀ ድርድር ነው የተደረገውም ተብሏል። ከዓለም አቀፉ የገንዘብ ድርጅት ጋር በተደረገው ስምምነት መሰረትም ከ8 ነጥብ 4 ቢሊዮን ዶላር ውስጥ 3 ነጥብ 5 ቢሊዮን ዶላሩ ላይ የእዳ ሽግሽግ ድርድር እንዲደረግ ግፊት ሲደረግም ነበር። አሁን የኢትዮጵያ መንግስት በ2 ነጥብ 5 ቢሊዮን ዶላሩ ላይ በመር ደረጃ የእዳ ሽግሽግ ስምምነት ላይ መደረሱን አስታውቋል። ይህ ማለት እንደ አውሮፓውያን አቆጣጠር እስከ 2028 ድረስ የእዳ መክፈያ ጊዜ ተራዝሟል ማለት ነው። ዶክተር አብዱል መና የእዳ ሽግሽግ ስምምነት መደረጉ ኢኮኖሚያዊ አንድምታው ምንድን ነው ተብሎ በተነሳላቸው ጥያቄ ምላሽ ሲሰጡ የእዳ መክፍያ ጊዜ በማራዘም እፎይታ ሲገኝ ለውጭ እዳ መክፍያ ስንጠቀምበት የነበረውን ሀብት የሀገር ውስጥ የውጭ ምንዛሬ ክምችትን ለማሳደግ እና ለልማት ስራዎች ልናውል እንችላለንም ብለዋል። ላለፉት አስር ቀናት ወደ ትግራይ የሚጫን ነዳጅ እንዲቆም ተደርጓል ሲል የክልሉ ንግድና ኤክስፖርት ኤጀንሲ አስታውቋል። ከተያዘ ወር መጋቢት 6 2017 ዓ ም ጀምሮ ወደ ትግራይ ክልል የተጫነ ነዳጅ አለመኖሩን የክልሉ ንግድና ኤክስፖርት ኤጀንሲ አስታውቋል። ኤጀንሲ ይህንን የገለጸው በነዳጅ አቅርቦት ላይ ያለው መፍትሄ ያላገኘው መስተጓጎል መፍትሄ እንዲሰጥበት በመጠየቅ ለፌዴራል ንግድና ቀጠናዊ ትስስር ሚኒስተር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት በትላንትና ዕለት በጻፈው ደብዳቤ ነው። በደብዳቤውም የትግራይ ሕዝብ ዕለታዊ ኑሮ የሚመራበት ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድበት ብሎም ከደረሰበት ዘርፈ ብዙ ችግር ወጥቶ የዳግም ግንባታ ስራዎችን ለመስራት አስፈላጊ የሆነው ነዳጅ ወደ ትግራይ ክልል ከወርሃ ጥር 2017 ዓ ም ጀምሮ መጠኑ እጅጉን የቀነሰ መሆኑን በማንሳት መፍትሄ እንዲሰጥበት በተደጋጋሚ ሲጠይቅ መቆየቱንም ተገልጿል። ነገር ግን ለረጅም ጊዜ በክልሉ የሚገባው የነዳጅ መጠን መቀነሱ ሳይበቃ ባለፉት አስር ቀናት ሙሉ በሙሉ ወደ ትግራይ የሚጫን ነዳጅ ቆሟልም ብለዋል። ይህ እንደ ክልል የሰብአዊና እርዳታ ስራዎች፣ የሆስፒታልና አምፑላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ ላይ መስተጓጎል ማስከተሉንም አስታውቋል። በተጨማሪም የነዳጅ አቅርቦት መቋረጡ በክልሉ በሚገኙ የተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች እንዲሁም የመንግስትና የልማት ስራዎች እንዲቆሙ ማድረጉም ተገልጿል ገልጿል ። ይህም በአጠቃላይ የትግራይ ህዝብ ሁሉን አቀፍ ማህበራዊና ኢኮኖሚያዊ እንቅስቃሴ ከነበረበት ችግር በባሰ መልኩ ወደ አደጋ ያመራበት ሁኔታ መኖሩን የገለጸም ሲሆን የፌዴራል ተቋማቱ ይህን ተገንዝበው ህዝቡን ከዚህ ችግር እንዲላቀቅ ኃላፊነታቸውን እንዲወጡ ተጠቁሟል። ክብራትና ክብሯን ወደ መጨረሻው መረጃችን አለፍን። በኢትዮጵያና ኬንያ ድንበር አካባቢ ዳግም በተከሰተ ግጭት ኢትዮጵያውያን መገደላቸውና መቁሰላቸው ተሰማ። ኢትዮጵያና ኬንያ በሚዋሰኑበት ኩክሩቅ ቀበሌ ቅዳሜ መጋቢት 13 2017 ዓ ም በተከሰተ አዲስ ግጭት አራት ኢትዮጵያውያን መገደላቸውና ሶስት ሰዎች መቁሰላቸው ተገልጿል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የዳሰነች ወረዳ ወጣቶች ለ ቅኝት ወደ ኩርኩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በዚያም አራት ወጣቶች ሲገደሉ ሶስት ሰዎች ደግሞ መቁሰላቸው ተነግሯል። የእኛ ወጣቶች 11 ነበሩ። እነሱ በቁጥር ብዙ ናቸው። ከነሱ ወጣቶች ጋር ተገናኝተው ተታኩሶ ከኛ አራት ሰው ሞቷል ብለዋል። በኩክሩክ መስመር ላይ የተከሰተው ነዋሪው አክለው እንደገለጹት ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጡ መሀል መገደላቸውንም አመላክተዋል። ጉዳዩን በተመለከተ አዲስ ስታንዳርድ ጋር ቆይታ ያደረጉት በደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበነ በግጭቱ የአራት ሰዎች ህይወት ማለፉን አረጋግጠዋል። ኢትዮጵያውያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚሊሻዎች ጋር መጋጨታቸውን የገለጹት አቶ መሳይ አክለውም በግጭቱ ህይወታቸውን ካጡ በተጨማሪ ሶስት ሰዎች ቆስለው ኦምራት የጤና ጣቢያ ገብተው የህክምና ክትትል እየተደረገላቸው እንደሚገኝም አስረድተዋል። አክለውም በማግስቱ እሁድ መጋቢት 14 2017 ዓ ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘው ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውንም ገልጸዋል። ሆኖም የአካባቢው ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹን እንዳስመለሰ ተናግረው በተኩስ ልውውጡ መሃል ከኬንያ ቱርካና አንድ ሰው መገደሉን ጠቁመዋል። አካባቢ የስጋት አካባቢ ከመሆኑ አንጻር ተደጋጋሚ ግጭቶች ይከሰታሉ፣ ያሉት አቶ መሳይ የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶ እንዲቀመጥ ከፀጥታ መዋቅራችን ጋር ሆነን እየሰራን ነው ብለዋል። ከዚህ ቀደም ኢትዮጵያና ኬንያ በሚያዋስኗቸው ደቡብ ኦኖ ዞን ዳሰነች ወረዳ የካቲት 16 2017 ዓ ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ ቢያንስ 13 ኢትዮጵያውያን ሲገደሉ ሁለት ሰዎች በጽኑ መቅሰላቸውን ከዚህ በፊት መዘገባችን ይታወሳል። በተጨማሪም ስድስት ጀልባዎችን ጨምሮ 130 የሚደርሱ የአሳ ማጥመጃ መረቦችን እስከ 500 ድረስ የሚደርሱ ደረቅ አሳዎችንና በርካታ ንብረቶች መወሰዳቸውን ዘገባው አመላክቷል። ይህንን ተከትሎም በደቡብ ኢትዮጵያ ክልል መንግስት ሰላምና ጸጥታ ቢሮ ኃላፊ በአቶ ወገኔ ብዙ ነው የተመራ የክልሉ ከፍተኛ ልዑክ ከኬንያ ኩርታና ካውንቲ የፖሊስ ኮሚሽን ጋር ውይይት ማድረጋቸውም ይታወሳል። በውይይቱ የሁለቱ ሀገራት የክልል ከፍተኛ የመንግስት አመራሮች በድንበር አካባቢ የሚፈጠሩ ግጭቶችን ለመፍታትና አካባቢውን ወደ ነበረበት ሰላም ለመመለስ በጋራ ለመስራት መግባባት ላይ መድረሳቸውን የዳሰነች ወረዳ ኮሚኒኬሽን በወቅቱ አሳውቋል። ይሁን እንጂ ቅዳሜ መጋቢት 13 2017 ዓ ም እንደ አዲስ በተከሰተ ግጭት አራት ኢትዮጵያውያን መገደላቸውና ሶስት ሰዎች መቁሰላቸውም ተሰምቷል። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኛችኋቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ